ኔስት ለኔ የተከበራችሁ ተመልካቾቻችን የሀገር ውስጥ እና የውጭ ዜናዎቻችንን ከገበሬው ቴሌቪዥን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። አብራችሁ እንድትቆዩ በአክብሮት ምንጋብዛችሁ፣ ባልደረባዬ ወኒሸ ዘውዴና እኔም አብታሙ አብርሃም እንሆናለን። በቅድሚያም የሀገሩ ዜናዎችን እናስቀድማለን። ከአፍሪካ ሕብረት የመሪዎች ጉባኤ ጎን ለጎን የኢትዮጵያን ብሔራዊ ጥቅም የሚያስጠብቁና የዲፕሎማሲ ግንኙነት የሚያጠናክሩ በርካታ ስራዎች መከናወናቸውን የመንግስት ኮሚኒኬሽን አገልግሎት አስታወቀ። ማስከበርና በውጭ ግንኙነት ያላትን ከፍታ ያጸናችበት እንደነበረ ገልጸዋል። ከሀገራት ጋር የተደረጉ የሁለትዮሽ ውይይት ጎን ለጎን ኢትዮጵያ ያዘጋጀችው ሌላ ጉባኤ በአድዋ ድል መታሰቢያ መካሄዱንም ጨምሮ ተናግረዋል። ኢትዮጵያ ለጉባኤው ለስድስት ወራት ያህል ዝግጅት እንዳደረ በሌላ በኩል የሶማሊያ ፕሬዚዳንት ሀሰን ሼክ መሐመድ ኢትዮጵያ ሲገቡ ለሁሉም ሀገራት በተደረገው ልክ ደማቅ አቀባበል ተደርጎላቸዋልም ሲሉ ተናግረዋል። የተለመደው አሰራር የኤች አይቪ ኤድስ ስርጭትን ለመቆጣጠር አስገዳጅ መመሪያ በትምህርት ቤቶች ተግባራዊ ሊደረግ መሆኑን የጤና ሚኒስቴር አስታውቋል እንደ ጤና ሚኒስቴር መረጃ ኤች አይቪ ኤድስ በሀገር አቀፍ ደረጃ የስርጭት መጠኑ ከአንድ በመቶ በታች ነው ሆኖም በተለያዩ ክልሎች ያለው ስርጭት ይለያያል በተለይም በጋምቤላ 4 ነጥብ 5 በአዲስ አበባ 3 ነጥብ 4 በሀረሪና በድሬዳዋ ደግሞ 3 በመቶ ነው እንደ ሀገር ስርጭቱ ዝቅ ያለ ቢሆንም በአንዳንድ አካባቢዎችና የህብረተሰብ ክፍሎች ስርጭቱ አሳሳቢ ደረጃ ላይ መሆኑን የጤና ሚኒስቴር አስታውቋል። በተለይም በወጣት ሴቶች፣ ሴተኛ አዳሪዎች፣ የአደንዛዥ እጽ ተጠቃሚዎች፣ ረጅም ርቀት አሽከርካሪዎች፣ የህግ ታራሚዎችና በጎዳና ላይ ንግድ የሚተዳደሩ ሴቶች በይበልጥ ለቫይረሱ ተጋላጭ እንደሆኑም ነው እየተጠቆመው። በሀገር አቀፍ ደረጃ አዲስ የመያዝ ምጣኔም ሆነ በቫይረሱ የሚሞቱ ሰዎች ቁጥር እየቀነሰ ቢሆንም በተለይ በወጣቶች ላይ የመያዝ ምጣኔው እንደታሰበው እየቀነሰ እንዳልሆነም ተመላክተዋል። ከዚህ ጋር ተያይዞ በተለይ በወጣቶች ላይ የሚታየው ልቅ የሆነ የግብረስጋ ግንኙነት በአንድ አለመወሰን ና ኮንዶም አለመጠቀም እንዲሁም አደንዛዥ እጽ መውሰድ ለቫይረሱ መስፋፋት ዋነኛ ምክንያቶች ናቸው ተብለዋል። እንደ ከዚህ ቀደሙ የኮንዶም ስር ርጭት መቀዛቀዝ እና ዋጋውም ጭማሪ ማሳየቱ የቫይረሱን ስርጭት ያፋጥነዋል። በመሆኑም ይህን በመገንዘብ 55 ሚሊዮን የኮንዶም እሽግ ለክልሎች መሰራጨቱንና በቅርቡ ወደ ሀገር የሚገባ እንዳለም ተገልጿል። በተጨማሪም ቫይረሱን ለመቆጣጠር በትምህርት ቤቶች ላይ በትኩረት ለመስራት አስገዳጅ መመሪያ ለመተግበር ጤና ሚኒስቴር ጥረት እያደረገ እንደሆነ አስታውቋል። በሀገር አቀፍ ደረጃ ቫይረሱ በደማቸው ይገኛል ተብለው የሚታሰበው 610350 ሰዎች ሲሆኑ ከነዚህ መካከል ከ520 ሺህ በላይ ሰዎች ተመርምረው ራሳቸውን ያወቁ ሲሆን በዚህም ቫይረሱ ይገኝባቸዋል ተብለው ከሚታሰቡት ውስጥ 84 በመቶ ራሳቸውን ተመርምረው አውቀዋል። ከነዚህ መካከልም ወደ 96 በመቶዎች የጸረ ኤችአይቪ ኤድስ መድኃኒት እንደሚወስዱና የቫይረሱን ስርጭት ለመግታት አንዱ መፍትሄ ከቫይረሱ ጋር የሚኖሩ የህብረተሰብ ክፍሎች የጸረ ኤችአይቪ ኤድስ መድኃኒትን በአግባቡ እንዲወስዱ ማድረግና ማስተማር እንደሆነም ተገልጿል። የሚዛን አማን አውሮፕላን ማረፊያ ግንባታ ሂደት በመፋጠን ላይ እንደሚገኝ የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታውቋል። የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ እንዳላ አሰፋ በኢትዮጵያ በርካታ አካባቢዎች የአውሮፕላን ማረፊያ ግንባታዎች እየተከናወኑ ነው ብለዋል። ከነዚህም መካከል በ926 ሚሊዮን ብር ወጪ እየተከናወነ የሚገኘው የሚዛን አማን አውሮፕላን ማረፊያ አንዱ መሆኑን ተናግረው የግንባታ ሂደቱ 54 በመቶ መድረሱንም ጠቁመዋል። በተለያዩ አካባቢዎች እየተገነቡ ያሉ የአውሮፕላን ማረፊያ ግንባታዎችን የተለያዩ ተቋማትን አካላት እንደሚያሰሯቸውና እንደሚከታተሏቸውም ገልጸዋል። በሌላም በኩል የወላይታ ሶዶ አውሮፕላን ማረፊያ ግንባታ ለማካሄድ የሳይት ርክክብ ላይ መሆኑንም ጠቅሰዋል። የተወደዳችሁ እና የተከበራችሁ ተመልካቾች ከገበሬው ቴሌቪዥን ጋር ስላላችሁ ከልብ እናመሰግናለን። የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። በዝርዝር ወደምንመለከታቸው የአገር ውስጥ ጉዳዮች አለፍን። ጥቁሩ ማህበረሰብ በቴክኖሎጂ ዘርፍም ሆነ በሌሎች መስኮች ከመጠበቅ ወጥቶ የራሱን ችግሮች በራሱ በመፍታት የተከበረ ማህበረሰብ መሆን ይችላል ሲሉ የፐርፐስ ብላክ ኢትዮጵያ ዋና ስራ አስፈጻሚ ዶክተር ፍሳ ሸቱ ገለጹ። ፐርፐስ ብላክ ኢትዮጵያ የጥቁሮች ወረን አስመልክቶ ባዘጋጀው መርሃ ግብሩ የአህጉሩ የቴክኖሎጂ መፍትሄዎች ላይ ትኩረት ያደረገ የፓን አፍሪካን ቴክኖሎጂ ሶሊዩሽን በሚል ርዕስ ላይ ውይይት አድርጓል። አብርሃም በለጠ ተጨማሪ አለው። ያለንበት ዘመን ዓለም በቴክኖሎጂ ዘርፍ ይበልጥ እያደገ እየተሳሰረና እየተራቀቀ ያለበት ዘመን ነው። በተለያዩ ታሪካዊና ወቅታዊ መሰናክሎች ሳቢያ የዓለም ጥቁር ማህበረሰብ እንደ ምጣኔ ሀብታዊ እድገቱ ሁሉ በቴክኖሎጂ ዘርፍም ገና ከኋላ በመከተል ላይ ያለ ማህበረሰብ ነው። በምጣኔ ሀብት ፈርጣማ ጥቁር ማህበረሰብን ለማፍራት አልሞ የተመሰረተው ፐርፐዝ ብላክ ኢትዮጵያም ለጥቁር ማህበረሰብ ወሳኝ ታሪካዊ ሁነቶች በተከናወኑበት የካቲት ወይም ፌብሩዋሪ የጥቁሮች ወር ዝግጅትን ያከናወነ ሲሆን ፓን አፍሪካን ቴክኖሎጂ ሶሊዩሽን በሚል ውይይት አካሂዷል። በፕሮግራሙ የፐርፐስ ብላክ ኢትዮጵያ ዋና ስራ አስፈጻሚ ዶክተር ፍስሃ ሸቱ እንዳሉት ጥቁሩ ማህበረሰብ ከሌሎች መጠበቅን በመተው የራሱን ችግሮች ከፈታ በዓለም ላይ የተከበረ ማህበረሰብ መሆን ይችላል ብለዋል። ዛሬ ስለነ አሜሪካ ብናወራ፣ ስለ ቻይና ብናወራ፣ ስለ ሌሎችም ሀገሮች ብናወራ የራሳቸውን እጣፋንታ ማንም ደግፏቸዋለም፣ ዛሬ እዚህ ደረሱት። ሁሉም የራሳቸውን እጣፋንታ የወሰኑት ራሳቸው ናቸው። ስለዚህ የእኛም እጣፋንታ የልጆቻችን የልጅ ልጆቻችን ዕጣ ፈንታ በኛ በራሳችን ትከሻ ላይ ነው በሚል ጽንሰ ሐሳብና ጽኑ እምነት ላይ የተመሰረተ እንቅስቃሴ ራሳችን በምናደርገው እንቅስቃሴዎች፣ ራሳችን በምናደርገው ጥረት፣ ራሳችን በምናደርገው ስራና ተግባር የኢኮኖሚ ብልጽግና ካመጣን፣ ማንም ሳይፈልግ ማንም ሳይፈቅድ ወደደም ጠላም የጥቁር ማህበረሰብ በዓለም ላይ ተጽዕኖ ፈጣሪ የሚከበር ችግሩን የፈታ ማህበረሰብ ሊሆን እንደሚችል አንድ መቶ ፐርሰንት አይደለም አንድ ሺህ ፐርሰንት እርግጠኛ ነው። ጥቁሩ ማህበረሰብ በእድገት ወደ ኋላ ከመቅረት ወደ እድገት ማማ የመሻገር እድል የሚሰጠው መሆኑ የተመላከተ ሲሆን ከቴክኖሎጂ ባሻገር በሁሉም ዘርፍ ጥቁሩ ማህበረሰብ በራሱ ራሱን ለመቻል መትጋት እንዳለበትም ተጠቁሟል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ ሰለሞን ጥቁሩ ማህበረሰብ ለራሱ ያለውን አታይ በማስተካከል ለውጥ ማምጣት ይችላልም ብለዋል። ብላኮች ሳይንቲስቶች ናቸው። ብላኮች እንጂነሮች ናቸው። ብላኮች የአለም መሪዎች ናቸው። ብላኮች ቀዳሚ ናቸው እና ብላኮች አስተማሪ ናቸው። እነሱ እያልን ከብላክ ውጪ ያለውን እየጠቆምን ወደኋላ አንቀር። ወደኋላ ምንቀረው? እኛ በራሳችን ነው ራሳችንን ያገለልን ቀን ነው ወደኋላ ምንቀረው? ስለዚህ ራሳችንን በራሳችን ስናገል ሌላውን ማግለል ይመጣል። ስለዚህ ራሳችን መጀመሪያ ከሌላው አናገል። እኔ ከሌላው በምንም የማንስበት የለም። ከሌላው በምንም የምለይበት የለም። ከሌላው ጋር እኩል መኖር እችላለሁ። ከሌላው ጋር እኩል መማር እችላለሁ ከሌላው ጋር እኩል መመራመር ችላለሁ። ከሌላው ጋር እኩል መስራት ችላለሁ። ስለዚህ እኩል መስራት ከቻልኩኝ ምንም ያገለኝ ነገር የለም ማለት ነው። የፐርፐዝ ብላክ ኢትዮጵያ የከገበረው ቴክኖሎጂ ሶሉሽንስ ዋና ስራ አስኪያጅ አማኑኤል መለሰ ጥቁሩ ማህበረሰብ ከነጭ ማህበረሰብ የቴክኖሎጂ ጥገኝነት መላቀቅ አለበት ያሉን ሲሆን ለዚህም ፐርፐዝ ብላክ ኢትዮጵያ የበኩሉን ለማበርከት እየተንቀሳቀሰ እንደሆነ ተናግረዋል። ኮሎናይዜሽን በፊት የነበረው በመሳሪያ ነው፣ ገባ በአካል ነው የሚመጣብህ፣ ታየዋለህ፣ ትዳስሰዋለህ፣ እንዴት መመከት አለብኝ ብለህ ራስን ታዘጋጃል አሁን ግን ዲጂታል ኮሎኒያሊዝም ነው ያለውና ይሄ የዲጂታል ኮሎኒ ማታየው ነገር ነው፣ አትዳስሰው። ገባ አሁን እኛ ሪሶርሱ አለን፣ ዲሞክራቲክ ሪፐብሊክ ኮንጎ መጥቀስ ትችላለ፣ የሰው ኃይሉ አለ፣ ጠቅላላ አፍሪካን ማሰብ ትችላለ፣ ጊዜው አለ፣ ጉልበቱ አለ። አንድ ላይ መምጣት ብቻ ነው ያቃተን። ስለዚህ አንድ ላይ ብንመጣ ይሄ ከዲጂታል ኮሎኒ ልንላቀቅ እንችላለን። እና ትልቁ የአፍሪካ አድቫንቴጅ የሚሆነው አንድ ላይ መጥቶ መስራት የራሳችን በራሳችን ካልቸራችንን ሪስፔክት የሚያደርጉ ላንጉጆቻችንን ሪስፔክት የሚያደርጉ እሴቶቻችንን በሙሉ ሪስፔክት የሚያደርግ የቴክኖሎጂ ውጤት ሲሆን የምትኮራበት ነገር ነው የሚሆነውና። የጥቁሩ ማህበረሰብን ቴክኖሎጂ ጋር የተያያዘ አውንታዊ አመለካከትን ማሳደግ እንደሚገባም አጽንኦት ሰጥተዋል። በአፍሪካ ለቴክኖሎጂውን መሆን ግብዓት የሚሆኑ የተለያዩ ማዕድናት በስፋት መገኘታቸውን እንደ ድል በመጠቀም ቢሰራበት በቴክኖሎጂ የማደግ እድሉ ከፍተኛ መሆኑም ይነገራል። የተወደዳችሁ ተመልካቾቻችን የኬቲቪ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ በአጭሩ ወደምንመለከታቸው የውጪ ዜናዎቻችን እናልፋለን። የሩሲያ ባንዲራ በዶኔትስክ ምስራቃዊ ክፍል አቪድቪካ ከተማ መውለብለቡ ተገልጿል። የዩክሬን መንግስት በከፍተኛ ጥበቃና ኃይል ሲከላከልበት ከነበረችው ስትራቴጂ ከተማ ወታደሮቹ ወደ ኋላ እንዲያፈገፍጉ አዟል። ነገር ግን የዩክሬን ጦር በሰሜናዊ የሩሲያ ድንበር እስከ ጥቁር ባህር ድረስ በርካታ ኪሎ ሜትሮች ርቀት ባለው የፊት መስመር ላይ በሌሎች በርካታ ቦታዎች ላይ ጫና እየፈጠረ መሆኑን አስታውቋል። ይቺን ስትራቴጂክ ከተማ ሩሲያ መቆጣጠሯን ተከትሎ የዩክሬን ወታደሮች ለጥቃት ተጋላጭነታቸው እንዳይጨምር ተሰክቷል። የዩክሬን ጠንካራ የሚባሉ የጦር ክልሎች ከሁለት ዓመት ውጊያ በኋላ ተዳክመዋል። ይህንንም ተከትሎ ዩክሬን ከዚህ በፊት በሩሲያ ከተወሰዱባት ግዛቶች በተጨማሪ ሌሎች ግዛቶችንም ልታጣ ትችላለች የሚሉ መላምቶች ተበራክተዋል። የፕሬዝዳንት ቭላዲሚር ፑቲን አስተዳደር ሁሉንም የሉሃንስክ እና የዶኔትስክ ምስራቅ ክልሎችን የግላቸው ለማድረግ የሚያደርጉትን ጥረት አጠናክረው ቀጥለዋል። ይህ በአሜሪካ መራሹ የምዕራቡ ዓለም ለምትታገዘው ዩክሬን ሌላ ተጨማሪ ግዛትን ለሩሲያ አሳልፋ በመስጠት ዋጋ ያስከፍላታል። የሩሲያ ጦር ድሮኖችንና ከባድ መሳሪያዎችን በመጠቀም በግዛቲቱ ድል ማድረጉን ተከትሎ ዩክሬን አሁንም የተተኳሽ ጥይትና ዘመናዊ ጦር መሳሪያ ጥረቴን ምዕራባውያኑ በቶሎ ካልሞሉልኝ በሩሲያ አዋጣለው ፍርሃቷን አሁንም አስተጋባቷን ቀጥላለች ሲል የዘገበው ሲኤንኤን ነው። የአውሮፓ ሀገራት ትራምፕ ሊያሸንፉ እንደሚችሉ የተሰጠው መላምት አስጨንቋቸዋል ሲሉ የቻይና ውጭ ጉዳይ ሚኒስቴር አስታወቁም። የቻይና ውጭ ጉዳይ ሚኒስትር በሙኒክ የሴኩሪቲ ኮንፈረንስ ላይ በተሳተፉበት ወቅት እንዳሉት የቻይና ውጭ ጉዳይ ሚኒስትር ዋንጊ ቀጣዩ ተመራጭ የአሜሪካ ፕሬዚዳንት ማንም ይሁን ማን ቤጂንግ በተስተካከለና በተረጋጋ ቁመና ላይ ስለምትገኝ አያሳስባትም ሲሉ ገልጸዋል። አነጋጋሪውና ቱጃሩ የቀድሞ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ቀጣይ የአሜሪካ ፕሬዚዳንት ሆነው ከተመረጡ ኔቶ የሚባል የጦር ጥምረት ላይ በአግባቡ የማያዋጡ የአውሮፓ ሀገራትን የመጠበቅ ግዴታ እንደሌለባቸው አብራርተው ነበር። የቀድሞውን ፕሬዚዳንት መግለጫ አስመልክቶ የኔቶ መሪ ጄንስ ስቶልተንበርግ ጨምሮ በርካታ የአውሮፓ ሀገራት መሪ የፕሬዚዳንቱን ሀሳብ ተቃውሞ ነበር። ትራምፕን ሀሳብ ያነሱት የሩሲያ ጦር ዩክሬንን እያሽመደመድ ባለበት መሆኑ ደግሞ ለሩሲያ ድንበርተኛ የሆኑ የኔቶ አባላትን አስፈርቷል። ታዲያ የቻይና ውጭ ጉዳይ ሚኒስትር በሙኒክ ኮንፈረንስ ላይ በሰጡት መግለጫ ቻይና አሁን ላይ በጠንካራ ይል ላይ የተገነባች ሀገር በመሆኗ የአሜሪካ ቀጣይ ፕሬዚዳንት ማን ይሁን የሚለው ጉዳይ አያሳስባትም ሲሉ ገልጸዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ስላለ እናመሰግናለን። አሁን ደግሞ በዝርዝር ወደምንመለከታቸው የውጪ ዜናዎቻችን እናልፋለን። እስራኤል በጋዛ ጦርነት አርቲፊሻል ኢንቴሊጀንስን ለሙከራ ተጠቅማለች የሚሉ መረጃዎች መገኘታቸው ተገለጸም። የቱርኩ የዜና ወኪል አናዶሎ አገኘት ባለው መረጃ እስራኤል ከመርከቦች ላይና ከሌሎች ራቅ ካሉ ቦታዎች በአርቲፊሻል ኢንቴሊጀንስ አማካኝነት ኢላማቸውን ከግብ የሚያደርሱ ተተኳሾች ወደ ጋዛ ማዝነበዋን አትቷል። ማዲቡ ግርማ ጉዳዩን በዝርዝር ተመልክቶታል። የዓለምን ጂኦፖለቲካ እየቀየረ የሚገኘው የእስራኤል ጋዛ ጦርነት በየቀኑ አዳዲስ ክስተቶችን እያሰማን ዛሬም ቀጥሏል። እንደ ቀላል ተጀምሮ ወራትን ያስቆጠረው ይህ ውጊያ ለጋዛ ነዋሪዎች የእግር እሳት ሆኗል። በሐማስ ድንገተኛ ጥቃት የተጀመረው ይህ ጦርነት የረዥም ዓመታት ቂም ያለባቸውን ባላንጣዎች በእሳቱ ላፈን እየለበለባቸው ይገኛል። በሐማስ የተሰነዘረው ድንገተኛው የመጀመሪያ ጥቃት እንዴት ሊሆን ቻለ የሚለው አሁንም በዓለም ሕዝብ ላይ ያልተፈታ ጥያቄ ሆኗል። የሐማስ ቡድን የእስራኤልን ግዙፍ የስለላ ተቋም አልፈው እንዴት ጥቃት ሊሰነዘሩ ቻሉ የሚለው ሁሉንም የሚያጠያይቅ ጉዳይ ነው ነው። በደህንነት ሰንሰለቷና በወታደር አቅሟ ጠንካራ እንደሆነች የሚነገርላት እስራኤል ያለ አንዳች ሴራ ይህ ነገር ሊከሰት አልቻለም የሚሉም አሉ። ይህም ሆኖ ያ የሐማስ ትንኮሳ ለጋዛውያን ስቃይን እንጂ መልካም ነገርን ይዞላቸዋል በጣም በጋዛ ምድር ላይ ከ29 ሺህ በላይ ዜጎች ህይወታቸው እንደ ዋዛ ተቀጥፏል። በሚሊዮን የሚቆጠሩ ዜጎች ደግሞ ቀያቸውን ለቀው ተሰዷል። ህይወት በጋዛ አስከፊ ከሆነም ሰነባብቷል። ላትጨርሹ አስጀምሪው እንደሚባለው ሐማስ በጦር አቅሟ ከማትመጣጠን እስራኤል ጋራ ባደረገው ትንኮሳ ዕዳው የተረፈው ለንጹሃን ዜጎች ሆኗል። ባለፉት ስድስት ወራት እስ እስራኤል በጋዛ ምድር የምታደርሰውን ጥቃት ተከትሎ በርካታ ትችቶችና ወቀሳዎች ሲሰነዝሩባትም ሰንብቷል። ሆኖም ግን ክሶችና ወቀሳዎች ከዓለም አቀፍ ማህበረሰብ ንጉድ ቢዘንብባትም እስራኤልን ከምታደርሰው ጥቃት ሊያስቆሟት አልተቻላቸውም። ይባስ ብሎ እስራኤል እያደረሰች ያለው ጥቃት በአርቴፊሻል ኢንቴለጀንስ የታገዘ ሆኗል የሚሉ መረጃዎችም እየወጡ ይገኛሉ። የቱርኩ የዜና ምንጭ የሆነው አናዶሉ ላለፉት ወራት ያደረግኩት ባለው ጥናት መሰረት እስራኤል በጋዛ እያደረሰች ያለው ጥቃት በአርቴፊሻል ኢንቴለጀንስ የታገዘ እንደሆነ ደርሼበታለሁ ሲል በዛሬው ዕለት አስነብቧል። እስራኤል ጋዛን ለማጥቃት የሚጠቀማቸው የጦር መሳሪያዎችም ሆኑ ተተኳሾች እጅግ ዘመናዊ የአርቴፊሻል ኢንተለጀንስ ውጤቶች ናቸውም ተብሏል። በቅርቡ ባደረገችው ጥቃት እንኳን እስራኤል ያመረታቻቸውን የአርቲፊሻል ኢንተለጀንስ ውጤቶች በጋዛ ምድር ላይ እንደ መሞከሪያነት ተጠቅማለች በማለትም ወቀሳ ተሰንዝሮባታል። አንድ የአናዶሉ ጋዜጠኛ በቦታው በመሆን አጠናከርኩት ባለው መረጃ ላይ በአየርና በጦር መርከብ በታገዘ መልኩ የምታደርሰው ጥቃት ሙሉ በሙሉ በአርቴፊሻል ኢንተለጀንስ የታገዘ ነው ሲልም ተደምጧል። ዩኒት ኤድ ቱ አንድሬድ የተባለውና በሞሳድ ስር የሚገኘው የእስራኤል አርቲፊሻል ኢንተለጀንስ ተቋም ይህን ስራ በስፋት እየሰራ እየተሰራ እንደሆነ ነው የተጠቆመው። የእስራኤልን ጦር በመረጃ በማሰባሰብ እና የተለያዩ የኮምፒውተር ኮዶችን በማደራጀት የሚታወቀው ይህ ተቋም አልኬምስ፣ ዴብዛ፣ ዊዝደም ዘኮስፔልና ፋይል ፋክቶር የተባሉ አርቲፊሻል ኢንተልጀንሲ ውጤቶችን በማምረት ጦርነቱ ላይ እንደዋለ ነው የተነገረው። የዛሬ አስር ዓመት በነበረው የሁለቱ ሀገራት ጦርነት ወቅት ከደረሰው ጉዳት ጋር ሲነጻጸር የአሁኑ የከፋ ሊሆን የቻለበት ምክንያት እስራኤል የምትጠቀማቸው አደገኛ ተተኳሾች ዋነኛ የጉዳቱ አባባሾች ናቸውም ተብሏል። ጦርነቱ በተጀመረ አንድ ወር ውስጥ ብቻ እስራኤል ከ15 ሺህ በላይ ኢላማዎች እንደመታች በመጠቆም ይህ ሀገር በፈረንጆቹ 2014 ከነበረው ጦርነት ጋር ሲነጻጸር የ80 በመቶ ብልጫ እንዳለውም ተጠቁሟል። አሁን ባለው ውጊያ እስራኤል ገና ተመርተው ለገበያ ያልቀረቡ የጦር መሳሪያዎች እየተጠቀመች እንደሆነ በመጠቆም ይህ ድርጊት የጋዛ ነዋሪዎች የጦር መሳሪያ መለማመጃ አድርጓቸዋል እየተባለ ነው። ይህንን ተከትሎ የጦር ባለሙያዎች በሚሰጡት አስተያየት ላይ እስራኤል በጋዛ ንጹሐን እያደረሰች ያለው ድብደባ ዓለም አቀፍ ሕጉን በጣሰ መልኩና በጦር ወንጀል የሚያስጠይቃት ድርጊት ነው ሲሉ ተደምጧል። ቻይና ኮቪድ-19 ከተከሰተ በኋላ ተቀዛቅዞ የነበረው ቱሪዝሟ አዲስ ዓመት ማክበሯን ተከትሎ ከዓመታት በኋላ እድገት ማሳየቱ ተገለጸ። በዚሁም የቻይና የሀገር ውስጥ ቱሪዝም 632 ቢሊዮን የቻይና ገንዘብ የተገኘ ሲሆን ይህም ከባለፈው ዓመት 47 በመቶ እድገት አሳይቷል ሲል የቻይና መንግስት አስታውቋል። ሁበርስታግ ማሴ ተጨማሪ አለው። hንካን ምፕ፣ የራሷ ዘመን አቆጣጠር ሥርዓት ካላቸው ሀገራት መካከል አንዷ የሆነችው ቻይና ሉናር የተሰኘ ዘመን አቆጣጠር ሥርዓትን ትከተላለች። የቻይና አዲስ ዓመት የሚከበርበት ወር በየአራት ዓመቱ የሚቀያየር ሲሆን የዘንድሮውን አዲስ ዓመትም በዚህ ወር አክብረዋለች። የሉናር አዲስ ዓመት ከሻንግ ሥረው መንግሥት አንስቶ አራት ሺህ ዓመታትን ያስቆጠረ ታሪክ እንዳለውም ይነገርለታል። በዚሁም ቻይና አራት አይነት የአዲስ ዓመት ክብረ በዓሎች አሏት። ከነዚህም ውስጥ የዝክረ መታሰቢያ ጸሎት ቀን፣ የአዲስ ዓመት ዋዜማ፣ የዳግም መገናኛ ና የስጦታ ቀን ይሏቸዋል። የፋኖስ ፌስቲቫል ከመጀመሩ በፊት የጸደይ ፌስቲቫል ለአስራ አምስት ቀናት ይከበራል። ሉናር አዲስ ዓመት የሉናር ዘመን መቁጠሪያ መጀመሪያ እንደሆነም ይነገራል። የጨረቃን ዑደት ተከትሎም የቻይናውያን አዲስ ዓመት ወይም የጸደይ ፌስቲቫል ተብሎ ይጠራል። በዓሉ ቻይና ውስጥ እንደ ኮሪያ፣ ቪየትናም ና ጃፓን በመሳሰሉ የምስራቅ እስያ ሀገራት ተከብሮ ይውላል። በሀገሪቱ በቱሪስት መዳረሻዎች አካባቢ ያለው ንግድም የተጧጧፈ እንደሆነም ይገለጻል። ወቅት ተኮር ከሆነው የኮፍያና የአይስክሪም ሽያጭ በተጨማሪ የሚጎበኘውን አካባቢ የሚገልጹ ምስሎች፣ ቅርጻ ቅርጾችና የቤት ውስጥ መገልገያዎችም ይቸበቸባሉ። ሀገሪቱ ባለፉት ሁለት አስርተ ዓመታት ራሷን ከዓለም ሕዝብ ጋር ማስተሳሰርም ጀምራለች። በእርግጥ አሁንም ሕዝቡ ቻይናን ካማከሉ እንቅስቃሴዎች ውጭ ላሉ ነገሮች የሚያሳየው ፍላጎት የተገደበ ቢሆንም ቻይና በየዓመቱ በብዙ ሚሊዮኖች ሚሊዮኖች የሚቆጠሩ ጎብኚዎችን ታስተናግዳለች። በዓለም ባለ ግዙፍ ኢኮኖሚ በሁለተኛ ደረጃ የምትገኘው ቻይና ዓመታዊ ፌስቲቫሎችና ሌሎች ክንውኖችን በመጠቀም አገሪቱን የሚያስተዋውቁ መለያዎችን በየዓመቱ ለዓለም ታሳያለች። በዚሁም ያላት ቱሪዝምና የውጭ ቀታ ኢንቨስትመንት ካለፉት ዓመታት የተሻለ እንደሆነም ተገልጿል። ቻይና የ2024 የሉናር አዲስ ዓመትን ባከበረች ማግስት የሀገር ውስጥ ቱሪዝም ገቢ ከባለፈው ዓመት 47 በመቶ እድገት ማሳየቱን የቻይና መንግስት አስታውቋል። ይህ ባህላዊ ፌስቲቫል ሰዎች ከቤተሰ ሰቦቻቸው ጋር እንዲገናኙ እንዲያከብሩና ጥሩ ጊዜ እንዲያሳልፉ ያስችላቸዋል። ፌስቲቫሉ ለቀጣይ ዓመት መልካም እድልን ያመጣል ተብሎም ይታሰባል። ቀደም ሲል በዓሉ አርሶ አደሮችና ሰራተኞች ከከባድ ድካም የተወሰነ ጊዜ እንዲያሳልፉና ከእረፍት ጊዜ በኋላ ወደ ስራ እንዲቀጥሉም ታስቦ ነበር። ቻይናውያን እያንዳንዱን የቻይና አዲስ ዓመት ለመወከል የቻይናውያን የዞዲያክ እንስሳትን ይጠቀማሉ። በአፈ ታሪክ እንደሚነገረው ሰዎች በቻይና አዲስ ዓመት ዋዜማ እኩለ ሌሊት ላይ ርችቶችን ያቃጥላሉ መጥፎ እድልንና ክፉ ጭራቆችንም ያስወግዳሉ። ጠዋት ላይ ርችቶችን ማቃጠል አዲሱ ዓመትን ለመቀበል እና መልካም እድልን ለማሰብ እንደ ምልክት ይቆጠራል። ሀገሪቱ ካለፉት ዓመታት ካከበረቻቸው የዘመን መለወጫ ባዓላት መካከል በዚህ ዓመት ካለፉት ዓመታት በተሻለ ነጻነት መከበሩ የሀገሪቱን የቱሪዝም እድገት እንዲጎለብት አድርጎታል። ከአንድ ቢሊዮን በላይ የሚሆኑ ቻይናውያን ለበዓሉ ድምቀት የቢራቢሮ ማስጌጫ በመልበስ የተለያዩ ጌጣጌጦችን በማስዋብ ለሀገሪቱ የቱሪዝም መነቃቃት ጉልህ አስተዋጽኦ ማድረጋቸውም ገልጿል። በተለያዩ ዓለማት የሚገኙ ቻይናውያን የተለያዩ የበዓሉ ድምቀት የሚሆኑትን የቱሪዝም ቦታዎች ከመላው ቤተሰቦቻቸው ጋር በመሆንም ይጎበኛሉ። በዚሁም ሀገሪቱ ባለፉት አመታት በኮቪድ-19 በሽታ ምክንያት የእንቅስቃሴ ገደብ ስታደርግ መቆየቷም ይታወሳል። ሀገሪቱ ከባለፉት ተከታታይ ዓመታት በተሻለ ሁኔታ የእንቅስቃሴ ገደብ ሳይኖርባት የዚህ ዓመት በዓልን አክብረዋለች። በዚሁም ሀገሪቱ በዓሉን ማክበር ከጀመረች ጀምሮ 474 ሚሊዮን የሀገር ውስጥ ጉዞዎች መዘጋጀታቸውም ይህም ከፍተኛ የቱሪዝም ገቢ እንዳስገኛት ተገልጿል። የተወደዳችሁና የተከበራችሁ ተመልካቾች ከገበሬው ቴሌቪዥን ኬቲቪ ሲተላለፍ የነበረው የሰዓቱ ዜና የእስካሁኑን ይመስል ነበር። ሀብታሙ አብርሃምና ወይንሸት ዘውዴ ዜናውን ወደ እናንተ ስናደርስ አብረናችሁ ቆይታ አድርገናል። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።